ሰላም ጤና ይስጥልኝ። መጠለያ ፖድካስት ቤተሰቦቻችን እንደምንሰምታችኋል በኪ ሃውሲንግ ፋይናንስ ሶሉሽን ተዘጋጅቶ ዘውትር ውድ ወደ እናንተ የሚደርሰው ፕሮግራማችን ነው ተጀምሯል። በዛሬው ፕሮግራማችን ኪ ሃውሲንግ ምን ልዩ ያደርጓል በሚለው ርዕሰ ጉዳይ ላይ የተለያዩ ሀሳቦችን እያነሳን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። እንደምንሰነበት ካቶች ሰላም እንግዲህ ለተመልካቾቻችን እንዳስተዋወቁት የምናነሳው ርዕሰ ጉዳይ ኪ ሃውሲንግ በምን ልዩ ያደርገዋል የሚለውን ነገሮች እያነሳን ቆይታ እናደርጋለን። እንደ መግቢያ እንዲሆነን እንግዲህ ኪ ሃውሲንግ ስለ የሚያስረክቧቸው ቤቶች ብናነሳ በጣም ደስ ይለኛል። ኪ ሃውሲንግ ቤቶቹን ለመገንባት ፋይናንሱን ከየት ያገኛል? በጣም ቆንጆ ጥያቄ ነው። አዲስ ያው ኪ ሃውሲንግ ፋይናንስ ሶሉሽን ስራ ሲጀምር መነሻው ላይ እንደዚህ አይነት ጥያቄዎችን መልስ ሰጥቶ ነው ሞዴሉን ለህዝብ የሚፋ የሚያደርገውና ኪ ሃውሲንግ ገበያው ላይ ካሉት አማራጮች እንዳንድ አማራጭ ሊታይ ይችላል። እንዳንድ አማራጮችም ደግሞ ሳይሆን በሌላኛው ወገንና በአብዛኛው ህብረተሰብ ክፍል ደግሞ እንደ ብቸኛ መንገድና አማራጭም ደግሞ ይታያል። ምክንያቱም ሁሉም ይዞ የሚመጣው ሀሳብ ይዞ የሚመጣው ሞዴል ለሁሉም የሚሆን አይደለም። እኛም ጭምር ይዘን የመጣ ነው ማለት ነው። በእኛ አረዳድ ግን የእኛ ኪሴችፍ ሞዴል ለማጆሪቲው ይሆናሉን እናስባለን እና ያንን መሰረት በማድረግ ነው እንግዲህ ይሄ ርዕስ ዛሬ ተነስቶ ለህዝቡ ግልጽ እንዲሆን ያው ኮረቱን ከደቃቁ መለየት ስንችል ነገሮች ግልጽ ይሆናሉ እያስባለው እና ያንን ለማድረግ የተነሳ ርዕስ ነው። በጣም ቆንጆ ርዕስ ነው ነው የማስበው። ወደዚህ ከመምጣታችን በፊት ን ወደ ጥያቄ ማለት ነው የሞዴል ዋና የሚባለውን ሀሳብ ነው የጠየቅሹ። ከዛ በፊት ግን እንዴትኛም ወደዚህ እንደመጣን አንድ ታሪክ ልንገርሽ። ኪ ሲኤችኤፍ ሞዴልን ሲቀርጽ ገበያውን ነው ያጠናው። ገበያውን ሲያጠና ገበያ ውስጥ ችግር አለ። ችግር በቢዝነስ አይን ኦፖርቹኒቲ ነው። ዲማንድ አለ። ዲማንድ ትልቅ የቢዝነስ መሰረት ነው። ዲማንድ አለ ማለት እንግዲህ ሰፕላይ፣ ማቅረብ ከቻልሽ ጥሩ ቢዝነስ አለ ማለት ነው። የቤት ችግር የለም። የመኖሪያ ቤት እጥረት የለም። ያለው ችግር የቤት ባለቤት ለመሆን አቅም ማነስ ነው፣ ወይም ደግሞ የአቅም ውስንነት ነው። አቅም ማነስ ነው። ማንም ቤት ለመግዛት አስፈላጊውን ገንዘብ ይዞ ገበያ ወጥቶ የሚሸጥ ቤት ያጣለ ብዬ አልገምትም። ካለ እጅ አውጣ፣ ኮሚን ሴክሽን ስር ያለው ይበለን። የመግዛት አቅም እስካለው ድረስ የሚሸጥ ቤት አሁንም አልጠፋም ሞልቷል። የጠፋው የጠፋው የሚሸጥ ቤት ሳይሆን የመግዛት አቅም ያላቸው ሰዎች ብዛት ይሄ ማለት ምን ማለት ነው? በጣም ብዙ ሰዎች ቤት ይፈልጋሉ። የቤት ባለቤት መሆን ግን አይችሉም። አንዳንድ ማስታወቂያዎችን እንሰማለን፣ የቤት ባለቤት መሆን ይፈልጋሉ። ኦፍኮርስ፣ ሁሉም ይፈልጋሉ። የማይፈልግ የለም። ይፈልጋሉ ሳይሆን ጥያቄው ይችላሉ። አልችልም ነው የአብዛኛው መልስ ሊሆን የሚችለው ምክንያቱም የኢኮኖሚ ሁኔታ፣ ሌላ ሌላ ሌላ፣ ብላ ብላ ብላ የምናወራቸው በጣም ብዙ ምክንያቶች ስለሚኖሩ ማለት ነው እዚህ ጋር። ስለዚህ ከዚህ መነሻነት ሁሉም ሰው የቤት ባለቤት መሆን ይፈልጋል። ሁሉም ሰው ይፈልጋል ማለት ግን ይችላል ማለት አይደለም። ስለዚህ የኪ ሞዴል መሆን ያለበት የማይችሉትን ሰዎች ታርጌት አድርገው እንዲችሉ የማስቻል ስራ መስራት ነው ማለት ነው። የፋይናንስ አቅም መፍጠር። ሰዎች የፋይናንስ አቅም በተለያየ መንገድ ሊፈጥሩ ይችላሉ። ካላቸው አላቸው ነው ከሌላቸው ነው አይደል? የሚፈጥሩት የመጀመሪያው ብድር ሊሆን ይችላል። እቃ መሸጥ መለወጥ ሊሆን ይችላል። በለምር ነው ባህላዊ መንገድ ደግሞ ዕቁብ ሊሆን ይችላል እቁብን ምሳሌ ብንወስድ እቁብ ውስጥ ያላቸው አስተዋጽኦ በጣም ጥቂት ይሆናል። አስር ሆነው እቁብ ቢጀምሩ አንድ አስረኛ ነው አስተዋጽኦ፣ አስር ፐርሰንት ማለት ነው። ግን ጀስት መቶ ፐርሰንቱን ያገኛል ያለበትን ዘጠና በመቶ ግን በጊዜ ሂደት ይከፍላል። የአስር ወር ከሆነ በአስር ወር የአስር አመት ከሆነ በአስር አመት ጊዜ ይገዛበታል ማለት ነው። በእንዲህ አይነት መንገድ የፋይናንስ አቅም እየፈጠረ ብዙ ነገር እየገዛ ሀብት እያፈራ እስካሁን ድረስ መጥቷል። ልክ ቤት ጋር ሲደርስ ግን በእቁብ የሚሆን አይደለም ቻሌንጅ የሚያደርግ ነው። ያ መነሻ እንዳለ ሆኖ ሌላው አለም ላይ ደግሞ የሰራ በጣም የሰሩበት ሰሙኑን አንድ ከባርሴሎና ከመጣ ጋዜጠኛ ጋር ነበር የነበርኩት እና በኪ ዙሪያ ዶክመንተሪ ለመስራት ነው የመጣው። ሊትራሊ እኛ እዚህ እያወራን ያለነው ነገር በአማርኛው ማለት ነው፣ እነሱ ሀገር በራሳቸው ቋንቋ እየተሰራ እየተተገበረ ያለ ያው እኛ 35 ነው ያለው፣ እነሱ ጋር 35 ነው ያለው። ሶ ሌላ ዓለም ላይ የሰራ ነገር ነው። መነሻችንም እኛ ኤዥያን በደንብ አይተናል። አውሮፓን በደንብ አይተናል፣ ላቲን አሜሪካን በደንብ አይተናል። እንዴት ችግር ፈቱ የሚባለውን ሀሳብ ለማግኘት ማለት ነው። ቻይና እንግዲህ 1.3 ቢሊዮን ህዝብ ባልሳሳት ኦልሞስት አብዛኛው ቻይናዊ መኖሪያ ቤት ይሾ አይደለም፣ በዚህ ሰዓት ይሾ አይደለም። እንደውም ከሱ አልፎ ተርፎ ደግሞ ጎስቲስ የሚባሉ አሉ፣ ሰዎች የማይኖሩባቸው ክፍት ቤቶች ማለት ነው። የዚህ ሀገር ተቃራኒ ይሄ ሁሉ የሆነው በተለመደው መንገድ ቤቶችን እየገነቡ እየሸጡ አይደለም፣ እንደ ኪሴቼፍ አይነት ሞዴሎችን ማሱን የሚያሳትፍ መንገዶችን ተጠቅሞን ያደረጉት ሰው እሱም መነሻችን ነበረ ማለት ነው። እኛ ጋር ያለው ጭማቂ እንዳለ ሆኖ ማለት ነው። ሀሳብ ሰው ይሄ ተደማምሮ የተፈጠረ ሞዴል ነው። ይሄ ሞዴል ያም ከሆነ በኋላ ለማህበረሰቡ የፋይናንስ አቅም መፍጠር እና መሰል ነገሮችን ሲያደርግ አንቺ ወደ ጠየቅሽኝ ጥያቄ ይመጣል። ቤቶቹ ሲገነቡ ሲገዙ፣ ወይም ስኬሌተን ገዝተን ፊኒሽንግ ስናሰራ የተለያየ ዋጋ አላቸው። ከገበያ ላይ ስንገዛ በገበያ ዋጋ ነው፣ ውድ ነው። አንድ ቤት ገበያ ላይ የሚሸጠው አስር ሚሊዮን ብር ከሆነ አስር ሚሊዮን ብር ነው አበቃ። እስክሌተን ገዝተን ስናስገነባ ገበያ ላይ አስር ሚሊዮን ብር ይሸጥ የነበረው ምናልባት እኛ በአምስት በስድስት ሚሊዮን ብር እናሰራው ይሆናል። መሬት ገዝተን ከቁፋሮ ጀምረን ደግሞ ስናሰራ በካሬ ሜትር ሰላሳ ስድስት ሺህ አምስት መቶ ብር ነው ገበያ ላይ አስራ ምናምን የሚባለውን አራት እና ሶስት ሚሊዮን ብር ልናጠናቅቀው እንችላለን። ይሄን ስናደርግ ሁለት ድጎማ ነው የምናደርገው። የመጀመሪያው ድጎማ የአሰራር ድጎማ ነው መሀል ላይ ያለውን ቼን በማጥፋት መሀል ላይ ያለውን ሰንሰለት በመቀነስ ያለ አግባብ ይወጣ ብለን የምናስበውን ላይክ በቼኑ አማካኝነት ማለት ነው እንደ አንድ ቅናሽ እንቆጥረዋለን ያ ቅናሽ ለማህበረሰቡ የቤት ባለቤትነት የፋይናንስ አቅም ይሆናል ወጪ ካላወጣሽ ወጪሽ ከቀረ በኢኮኖሚክስ ምንድን ነው ገቢ ነው አደለ ሆኖ ቆጠረው እስካላወጣሹ ድረስ ገቢ ነው የሚሆነው ስለዚህ አንደኛው እሱ ነው አንደኛው መንገድ ፕሮጀክቱን የምንደቁምበት ሁለተኛው መንገድ እንግዲህ ሁላችንም ምንገምተው ነው ብዬ አስባለሁ ከማህበረሰቡ የሚዋጣው ገንዘብ ብቻውን ቤት አይገዛም በተለይ ትልልቅ ፕሮጀክቶች ላይ ከፋውንዴሽንም አያልፍም ከመሬትም የማይወጣ ገንዘብ ነው እየሰበሰብን ያለ ነው ከአንድ ሰው በወር ሁለት ሺህ ብር ነው እየሰበሰብን ያለ ነው ሚኒመሙ እንኳን ካነሳ ማክሲመሙን 3500 ብር ይህን እየሰበሰብን እንደው በጣም የሁሉንም ሰብስበን ሰራን ብንል ከፋውንዴሽን የማይወጣ ስራ ነው ሊሆን የሚችለው በጠቅላላ ተመዝጋቢው በየወሩ የሚቆጥበውን እንዲሁም የተመዘገበበትን ብንደምርና ፕሮጀክት ላይ እናውል ብንል ከስድስት ብሎክ ያልፍ፣ ከስድስት ህንፃዎች ያልፍ። ትልቁ ማህበረሰቡ የሚያዋጣው ሳይሆን ተጨማሪ ኪ ሃውሲንግ ፋይናንስ ሶሉሽን ቢዝነሱ ስለሆነ ይሄ እናት ፕሮጀክቱ ስለሆነ የሚደጉመው ድጎማ ነው። ይሄን ድጎማ ቅድም ካልነው ከአሰራር ድጎማ በተጨማሪ ደግሞ በፋይናንስ በተግባር ያደርገዋል ማለት ነው። ይሄን ለማድረግ በፊትም የተጠቀምኩት ምሳሌ ላማለች ሰርና ብላት አለን ወተት ትሰጠናለች። በቃ ይሄ ፕሮሰሱ የቢዝነሱ እዚ ጋ ይህን ፕሮጀክት እኛ ስንደጉም እርዳታ አይደለም። ዛሬ እንደጉማለን እውነት ነው። ዛሬ እኛንን ወጪውን የምናወጣው ቤቱን ስናስገነባ እኛንን ኢንቨስት የምናደርገው ነገ ግን ሪተርን አለው። በሪተርኑ ሰዓት ምንም ስራ አይጠበቅብንም። ቁጭ ብሎ በዘረጋው ሲስተም መሰረት መሰብሰብ ነው የሚሆነው። ይህን ስናደርግ ድጎማውን በምን በምንድን ነው የምንደጉመው? በምን በምን ቢዝነሶች? የተለያዩ ቢዝነሶች አሉ እነዚህ እህት ኩባንያዎች የሚባሉት እንግዲህ ከኪ ሃውሲንግ ጋር የተያያዙ አገር ውስጥም ከሀገር ውጭም ያሉ ለዚህ ፕሮጀክት አስፈላጊውን ድጋፍ የሚያደርጉ ናቸው። ብዙ ጊዜ በማይገመጥ ሰዓት አስፈላጊውን ነገር የምናደርገው ከነዚህ ካልኩሽ ኩባንያዎቻችን ወይም ደግሞ ቢዝነሶቻችን በሚመጡትም አማካኝነት ነው። እና ኪ ሃውሲንግ በእንዲህ አይነት አግባብ ድጎማ እያደረገ ይሰራል። ሶስተኛው ከባንክን እንግዲህ ከባንክ ጋር ስንሰራ ባንክ እንዴት እንደሚሰራ ይታወቃል። የሆነ ፐርሰንት ይፈልጋል ዲፖዚት። እሱ ከበቂ በላይ ያለን ብድር በዛው ልክ ይሰጣል። ፕሮጀክት እንደመሆኑ መጠን እንደየፕሮጀክቱ ባህሪ፣ እንደየፌዙ የተለያየ የብድር አይነት አለ። የወለድ ምጣኔው እንደዛ የተለያየ ነው። ያ የወለድ ምጣኔው ግን ወደ ተመዝጋቢው አይሄድም። ምክንያቱም ሃውሲንግ ፋይናንስ ሶሉሽንም እዚህ ጋር ከማህበረሰቡ የሚሰበስበውን ገንዘብ ለባንኩ በብሎክድ አካውንት እያስቀመጠ ያለው ያለወለድ ወለድ ወለድ ቢያገኝበት የሚያገኘው የገንዘብ ጥቅም አለ። ያንን ጥቅም ሳይፈልግ፣ ያንን ጥቅም ሳይጠይቅ ያለ ወለድ ያንን ገንዘብ በዛ ብሎክድ አካውንት በማስቀመጡ ለባንኩ የሚሰጠው የራሱ ጥቅም አለ። ዊን ዊን ነው። ሰጥቶ መቀበል ነው መርህ እዚህ ጋር ያለ። ይህን ኪ ሃውሲንግ አድርጓል ባንኩን። በምትኩ ደግሞ ከሱ የሚጠበቀውን ያደርጋል ባለን ስምምነት መሰረት ከባንኮቹ ጋር ባለን ውል መሰረት ያንን ለማድረግ ግዴታ አለባቸው። ባንኮቹ ግዴታቸው ለኪ ለፕሮጀክቶቹ አስፈላጊውን ገንዘብ ማዘጋጀት እና መስጠት ብቻም ደግሞ አይደለም፣ ለተመዝጋቢው ጭምር መስፈርቱን እስካሟላ ድረስ አንድ ተመዝጋቢ የማበደር ግዴታ ጭምር አለባቸው በውላችን። ያው ለዚህ መፍትሄ ይሆናል ብለን ደግሞ የፋይናንስ ተቋም አቋቁመናል። ምክንያቱም የወለድ ምጣኔው ለግለሰቦች ሲሆን ትንሽ ሊከብዳቸው ስለሚችል የተሻለ እንዲሁም በሚል ነው የፋይናንስ ተቋሙን አይቋቋም ነው እንጂ አብረን የሚሰሩት ባንኮች ለእኛ ተመዝጋቢዎች፣ ለእኛ ቤት ፈላጊዎች ገንዘብ ለማበደር በውላችን ውስጥ ግዴታ ገብተው ነው። ይሄ የባንክ ስራ ነው። አንድ ተበዳሪ ደግሞ መስፈርቱን እስከሟላ የባንኩንም የብሔራዊ ባንክንም ማለት ነው መብት አለው። በእነዚህ አማካኝነቶች ፕሮጀክቱ ተደጉሞ ቤት ፈላጊዎች የቤት ባለቤት ይሆናሉ። ሃውሲንግ ፋይናንስ ሶሉሽን ደግሞ ትርፉን የሚሰበስበው ቤት ለሁሉም ካስረከበ በኋላ ነው ማለት ነው። ይሄ ነው የቢዝነሱ ዋና የሚባለው። እንደው ሚስጥርም አይደለም፣ የሚያውቁ ያውቁታል፣ ስሌት የሚሰሩ ሰዎች ይገነዘቡታል። ግን ደግሞ ኦፊሻሊ ብዙም አናጫጭም። ይሄን ሀሳብ ግን ዛሬ ቢነገር ጥሩ ነውና ልዩነታችን ነው ያጎላል ብዬ ስላሰብኩ እንዲህ በዚህ ልክ አውርተንበታል በጣም ጥሩ እንግዲህ ስለ ቤቶቹ ደግሞ እናወራ ኪ ሃውሲንግ የሚያስረክባቸው ቤቶች ምን አይነት ናቸው ጥራታቸውስ ምን ይመስላል የቤት ጥራት አሁን እንደ ድሮ አይደለም በእኛ የግል ፍላጎት ላይ አይመሰረትም ከተማ አስተዳደሩ የራሱ ስታንዳርድ አለው በዛ ስታንዳርድ መሰረት ነው ያው ብዙዎች ያለባቸው ስጋት ምን እንደሆነ ይገባናል የሚከፍለው ቅድመ ክፍያ አንፃራዊ ትንሽ ስትሆን ወራ ቁጠባውም ትንሽ ሲመስል ሆኖ አይደለም። ሲመስል ሲጠራቀም ብዙ ነው፣ በጣም በርካታ ነው። የሚያገኙት ቤት እንደው ከካርቶን መለስ ያለ ይመስላቸዋል። እውነታ ግን እንደዛ አይደለም። አፓርትመንቶች ናቸው፣ ስታንዳርዳቸውን የጠበቁ ናቸው። የከተማ አስተዳደሩ ማለት ነው። ካልሆነ የምናውቀው ነው እንግዲህ አሁን ከተማችን ውስጥ ያለውን እንቅስቃሴ፣ ከደረጃ በታች የሆኑ ነገሮች እየተወገዱ ነው፣ ሳይሳሳ እየፈረሱ ነው ያሉት ከደረጃ በታች ከሆነ ማለት ነውና። ከደረጃ በታች መሆን አይችልም። ከመሬት ጀምሮ ባለው ነገር ማለት ነው። ከቁፋሩ ሰዓት ጀምሮ ሶይል ቴስት ሲሰራ የአፈሩ ወይም የመሬቱ የመሸከም አቅም እሱ ምን ይወስነዋል? የህንፃውን ቁመት ህንፃው ሲሰራ የብረቱ አይነት፣ መጠኑ፣ ብዛቱ፣ የሲሚንቶው፣ የኮንክሪት ታይፑ መሰል ነገሮች እያንዳንዳቸው አስፈላጊውን ቴስት እያለፉ የሚገነባ ህንፃ ነው የሚሆነው። አስፈላጊ ስታንዳርድ ሲባል እንዲሁ በድፍኑ ትንሽ ሊመስል ይችላል ስፔኩ በጣም ብዙ ነገሮችን በውስጡ ያካተተ ነው ማለት ነው። ካሬ ሜትር ብንል አስፈላጊ መሰረታዊ ነገሮችን ብንል እና ሌሎች ሌሎች ነገሮችንም አድርጎ ነው ይሄ ሲባል፣ ለሰው ልጅ ለመኖር አስፈላጊ የሚባሉትን በዚህ ዘመን አካቶ የያዘ ነው አካቶ የያዘ ነው ማለት ነው። በድሮ ምናልባት ሳሎን እና መኝታ ቤት አብሮ ተቀላቅሎ ሊሆን ይችላል። አሁን ግን እንደዛ አይደለም አይደለም ወቅቱ ስለዚህ ወቅቱን የመሰለ ማለት እሱ ነው። ወቅቱን እንዲያይቀውነ ሳሎን ነው፣ መኝታ ቤት መኝታ ቤት ነው፣ ኪችን ኪችን ነው፣ ሽንት ቤት፣ ሻወር ራሱን ችሎ ነው ያለውና እነዚህን መሰረታዊ ነገሮች ያሟላ የጋራ መጠቀሚያ ቦታዎችንም እንደዚሁ ያካተተ ዘመናዊ ሕይወት የሚኖሩ ሰዎች ለመኖር የሚመቹ አፓርትመንት ቤቶች ናቸው። ቤቶቹ ስታንዳርዱ ይሄ ነው። በተግባርም ደግሞ እያስረከብናቸውን ማየት ይችላሉ፣ እናሳያለን። እኛም በቅርቡ ልናስተላልፍ ስለሆነ ያኔ መሰለ ቤት ነው እንግዲህ። በዚህ ሂሳብ እያስተላለፍን ያለ በጣም አሪፍ። እስኪ ወደ ሌሎች ከሪል ስቴቶች ጋር ኪያውሲንግ እያነጻጻረን እንመልከት። ከሪል ስቴቶች ጋር ኪያውሲንግ ምን ይለየዋል? በጣም ቆንጆ ጥያቄ። ኪያውሲንግ ከመነሻው ሪል ስቴት አይደለም፣ ግን ሃውሲንግ ሴክተር ውስጥ ያለ የቢዝነስ ተቋም ነው። ሃውሲንግ ሴክተር ውስጥ ግን ይሰራል ማለት የሪልስቴትን ገበያ ወይም ደሞ የሪልስቴት ተቋምን ባህሪ አያውቅም ማለት አይደለም። ጠንቅቆ ያውቀዋል። ምናልባት ከዛም ይሆናል የመጣ ነው አይታወቅም። ሪልስቴት ይታወቃል፣ ይገነባል፣ ይሸጣል፣ አበቃ። ይሄ ነው ያለው ዲል። መግዛት የሚችል ይገዛል። የአከፋፈል ስርዓቱን ሪልስቴቱ እንደፈለገው ያደርገዋል። በዚህ መንገድ ሲሆን ምናልባት አንድ ቤት ከተገነባበት አራት መቶና አምስት መቶ ፐርሰንት እላፊ ወይም ደግሞ እጥፍ ትርፍ ተይዞበት ይሸጣል በአምስት ሚሊዮን ብር የተገነባ ቤት 25 ሊሸጥ ይችላል። በሁለት ሚሊዮን የተገነባ 10 ሚሊዮን ሊሸጥ ይችላል። ይሄ ነፃ ገቢያ እስከሆነ ድረስ የሪል ስቴት ያዋጣኛል ባለው መሸጥ ይችላል። ገቢያው እንደዛ ስለሆነ ማለት ነው። ወደ ኪያውሲንግ ስንመጣ አንደኛ ፊክስር ነው አካሄዳችን። አሁን የተመዘገበ ሰው በተመዘገበበት ወቅት እድለኛ ሊሆን ይችላል። እድለኛ ካልሆነ እና ደግሞ እድል ከጠመመችበት አስረኛው ዓመት ላይ የቤት ባለቤት ይሆናል። በዚህ ጊዜ ውስጥ የሚከፍለው ክፍያ ወጥ ነው ከጅማሬው ጨምሮ። ስለዚህ ክፍያችን ላይ ወጥነት አለ። በየጊዜው ጨመረ፣ ዶላር ጨመረ፣ እንዲሆነ፣ እንትን ሆነ፣ እንዲሆነ እየተባለ እያንዳንዱ ነገር ላይ የሚደረግ የዋጋ ለውጥ የለንም። መጀመሪያው ልዩነት ይሄ ነው። ይሄ ውላችን ውስጥም በግልጽ ተቀምጠዋል። እንደ ሀገር ከአቅም በላይ የሆነ ኢንፍሌሽን፣ ያ ማለት እንግዲህ በማክሮ ኤምኤ ኢኮኖሚ ውስጥ እንግዲህ እየተንቀሳቀሰ ያለ ሴክተር ስለሆነ በዛ ነው ማለት ነው የምንመራው። እንደ ሀገር ሀገሪቱ ከአቅም በላይ የሆነባት ነገር መጣ ማለት እንኳን ይሄ ይቅርና ሌላውንም የሚነካ ነው የሚሆነው። እሱ አሁን ባለው አዝማሚያ ወደፊትም አስር አመት ተኪዶ በተተነበየው ትንበያ የቤት ልማቱ ዘርፍ አሁን ካለበት በበርካታ ጥፎች ደግሞ እንደሚቀንስ ግልጽ ነው። የተለያዩ መመሪያዎች ወጥተዋል። አዋጁም እንደምናውቀው ነው ሀያ ሰማንያ ማን ነው ሰማንያ ፐርሰንትም የሚለው ሌሎች ሌሎችም ተያይዘው በየጊዜው እየተሻሻሉ የሚወጡ ነገሮች አሉ ከቤት ልማቱ ጋር እና ከዛ አኳያ ኪ ሃውሲንግ ፋይናንስ ሶሉሽን ስቴብል ነው። የመጀመሪያው ልዩነት ይሄ ነው። ሌላኛው በታርጌት ኦዲየንስ ደረጃ ፍጹም የተለያየ ታርጌት ነው ያለው። ሪል ስቴቱ አለም ላይ የመክፈል አቅም ያለውን ይፈልጋል። ኢቨን አንዳንድ ኢንተርቪውዎች ላይ ይሰማለው፣ መኪና እያዩ ከመኪናም ደግሞ ታርጋ እየታየ እከሌ መክፈል ይችላል እከሌ መክፈል አይችልም ብለው ጀጅ እየተደረገበት ነው እዛ ጋር ያለው ሽያጭ። እዚኛው ጋር ደግሞ ስንመጣ መክፈል ቻለ አልቻለ አይደለም። አማራጩ አለ። ውሳኔው የዛ ግለሰብ ነው የሚሆነው። ለሁሉም ክፍት የሆነ ጀጅ የማይደረግበት አነስተኛም፣ መካከለኛም፣ ዝቅተኛም እችላለሁ ካለ ሊሳተፍበት የሚችልበት አይነት ነው። እንግዲህ የኪያውሲንግ ኪሴችፍ ሞዴል ታርጌቶሪንስ ላይ በጣም ፍጹም ልዩነት አለን ከሪል ስቴቱ አለም ማለት ነው። ሌላው ደግሞ ቤቶቹ የሚተላለፉት ለእድለኛው አትኮስት ነው ወይም በተገነቡበት ዋጋ ነው። አንድ ቤት ለመገንባት በካሬ ሜትር 36 ሺህ ብር ይወጣል የእድለኛ በዛ ዋጋ ነው የሚረከበው። የኪ ሃውሲንግ ጥቅም ምንድነው? እዚህ ጋ አሁንም ስርቅ አይደለም፣ የአገልግሎት ክፍያ ነው። የአገልግሎት ክፍያ በ30 ዓመት ውስጥ በየወሩ እያንዳንዱ ሰው ከ230 ብር እስከ 345 ብር በየወሩ ከሚያደርገው ቁጠባ ጋር በተንቀሳቃሽ ሂሳብ ቁጥር የአገልግሎት ክፍያ ለኪ ይከፍላል። 300 ብር ወይ 200 ብር መሆኑ አይደለም፣ ከአንድ ሰው ትንሽ ነች። 300 ብር እንግዲህ አላቅም እንደሚገዛ በጣም ትንሽ ነው በቤት ቫሊዩ አንፃር ማለት ነው። ማለት ነው እዚህ ጋር ያለው ቫሊዩ ፕሮፖዚሽን ቤት ነው። እዚህ ጋር ያለው ደግሞ ሶስት መቶ ብር ነው። እኩል ሚዛን የሚወጣ ነገር አይደለም። ቢሆንም ግን በአንድ ሺህ ሰው በሁለት ሺህ ሰው ላያዋጣ ይችላል። በመቶ ሺህ ሰው ግን በጣም ያዋጣል። ቀጣይነት ከብዛት ኪ መሰረት ያደረገው ኢኮኖሚ ኦፍ ስኬል ሞዴል ላይ መሆኑ ከብዛት የሚለውን ሀሳብ ማጽንኦት ሰጥቶ መስራቱ ከሪልስቴቶች ፍጹም የሚለየው አቋሙ ነው ማለት ነው። ለብዙሃን የተፈጠረው ብዙን የቤት ባለቤት እንዲሆኑበት እና ኪን የራሳቸው አድርገው የራሳቸውን ቤት እንዲያገኙበት የተቋቋመ ድርጅት ነው። ይሄ ዋና ዋና የሚባሉት ልዩነቶች ውስጥ የሚካተት ሀሳብ ነው። እንግዲህ የኪን ሞዴል ቀርቦ ላየ ሰው የሰው ምን ያህል ልዩነት የሰፋ ልዩነት እንዳለው አንደርስታንድ እንደሚያደርጉ እርግጠኛ ነኝ። ውድ ተመልካቾቻችን ቆይታችን በዚህ አላበቃም። ካፍታ ቆይታ በኋላ እንመለሳለን። አብራችሁ ቆዩ። ነጋ ያቀርብናሉ ወዴት ነው ይዟት የሚበረው? እረ ለመግለጽ በጣም ከባድ ነው፣ ለማግኘት ግን በጣም ቀላል ነው። አዎ፣ የቤት ባለቤት ለመሆን ከምንጊዜውም በላይ በኪ ሀውሲንግ ቀላል ሆኗል። በሰማንያ ሶስት ሺህ ብር ቅድመ ክፍያ ተመዝግባችሁና በወር ከ200 ብር ጀምሮ መቆጠብ ከቻላችሁ በቀላሉ የቤት ባለቤት መሆን ትችላላችሁ። ስትመዘገቡ የምትከፍሉት የካፒታል ክፍያና በየወሩ የምትቆጥቡት ክፍያ በጠቅላላ የሚቀመጠው በኢትዮጵያ ንግድ ባንክና በዘመን ባንክ በተከፈተ ዝግ የቁጠባ አካውንት ከመሆኑ በተጨማሪ አንጋፋው የኢትዮጵያ መድን ድርጅት ኤምፒኤ ዋስትና ይሰጣችኋል። እንዴ ሳርጉስ ነው። ዛሬ ነገ ሳይሉ ይመዝገቡ። ኪ ሃውሲንግ ቀላል። ውድ ተመልካቾቻችን፣ ከፍታ ቆይታ በኋላ ተመልሰናል። እያነሳን ያለነው ርዕሰ ጉዳይ ኪ ሃውሲንግ በምን ይለያል በሚለው ጉዳይ ነው። አሁንም በድጋሜ አብራችሁን ቆዩ። እንግዲህ ወደ መጨረሻው ጥያቄ እደርሻለሁ። ቅድም በስሱም ቢሆን ነካክታ ያለኛል። ምንድነው ነው ኪያውሲንግ የሚከተለው ቺፍ ሞዴል? እንግዲህ እንደሚታወቀው በሀገራችን የቤት ገበያ ዋጋ እየተለዋወጠ ይመጣል፣ እና ሞዴሉን አፌክት ያደርገዋል የገበያ መለዋወጡ በጣም ጥሩ። ሞዴሉ ሲቀረጽ እንግዲህ ሁለት ወደኋላ ተኪዶ ማለት ነው፣ ላውንች ከመደረጉ በፊት ሁለት አመት ወደኋላ ተኪዶ፣ ከዛ በኋላ አስር ዓመት ወደፊት ታይቶ ማለት ነው። ከመነሻው በድምሩ 1ሁለት ዓመት ወደፊት ተኪዶ የተቀረጸው ሞዴል ነው። ብዙ ነገሮች ኮንሲደር ተደርገዋል፣ እዛ ውስጥ ሞዴሉ ያለው ሀሳብ ውስጥ ማለት ነው። እነዚህ የሞዴሉ ዋና ዋና ወይም ፒላር የምንላቸው አሁን ከምታነሺው ጋር ቀጥታ ግንኙነት ያላቸው ናቸው። ለዛም እንግዲህ አንድ ቤት ሲገነባ ሴፍቲ ፋክተር የሚባል አለ አደለ? ከሚያስፈልገው በላይ መጠባበቂያ ይሰጠዋል። ላይቭሎድና ሎድ ሲሰራ አሉት ዋን ፖይንት ሲክስ ተብለው መጠባበቂያዎች አሉት። በተመሳሳይ ቢዝነሱም ልክ እንደዚህ የራሱ መጠባበቂያ ያለው። የመጀመሪያው የቤት ዋጋ በቀጣይ አስር ዓመታት ይጨምራል ወይስ ይቀንሳል? ይሄ አርጊመንት ቢነሳ መልሱ ግልጽ ነው፣ ይቀንሳል። ገና ይቀንሳል፣ መቀነስም አለበት። ለዚህ እኛ ብቻ ስላልን ሳይሆን መንግስትም እየሰራበት ስለሆነ ለምን? ሀገሪቷ ባላት ተፈጥሮ ሃብት እንዲሁ ባለው የግንባታ ግብአት ብዛት ፐርሰንቴጁ ከፍተኛ መሆን ከዓለም በቤት ዋጋ ውድነት ሶስተኛ መሆን አልነበረባት፣ ከአፍሪካ አንደኛ መሆን አልነበረባትም። በጣም ቤት ርካሽ ሊሆንባቸው ከሚገቡ ከተሞች መካከል አንዷ አዲስ አበባ ወይም ደግሞ እንደ ሀገር ካየነው ኢትዮጵያ ነች። ስለዚህ ያልተገባ የዋጋ ውድነት ነው ከተባለ የማክሮ ኢኮኖሚው ላይ የሚሰሩ ስራዎች አሉ፣ የሚወሰኑ ውሳኔዎች አሉ። አሁንም የሚጸደቁ ወደፊትም ደግሞ የሚጸድቁ የተለያዩ ህጎችና ደንቦች ደግሞ ይኖራሉ። እነሱ ይበልጥ ዋጋው እየቀነሰ እንዲመጣ ያደርጋል። ይህንን ማድረግ ሲቻል ነው ስቴብል የሆነ ነዋሪ፣ ስቴብል የሆነ ኮሚኒቲ መፍጠር የሚቻለው። እና ይህ የቤት ልማት ሴክተሩ ላይ የተሰማራ የመንግስት ተቋም ስራ ብቻ አይደለም። የግለሰቦች ወይም ደግሞ የግል ድርጅቶቹ ጉዳይ ብቻ አይደለም የሌላውን ጉዳይ ነው። የማህበረሰቡ ጉዳይ ነው። ኢቭን የሃይማኖት ተቋማት ጉዳይ ነው። ምክንያቱም አንድ ሃይማኖት ተቋም ስቴብል የሆነ የእምነቱ ተከታይ ዙሪያው ላይ ሊኖር ይገባል። ያ ሊሆን የሚችለው ሰዎች ተረጋግተው መኖር ሲችሉ ነው። ያው ብዙ ጊዜ በተለያየ እምነት አራት ልጅ ቢወልድ አንድ ሰው አንዱን አንድ ቦታ፣ አንዱ ሌላ ቦታ፣ አንዱን ሌላ ቦታ ነው አራቱም ሌላ ቦታ ተወሎ አራቱም ክርስትና የሚነሱ ሌላ ቦታ ሊሆን ይችላል። አራቱም የተለያየ ነገር ሊሆን ይችላል። ይሄ ስቴብል አለመሆኑ ነው። ሰው ከዚህ አኳያ የእምነት ተቋም እንኳን ኃላፊነት አለበት በዚህ ጉዳይ፣ የመኖሪያ ቤትን ጉዳይ ስቴብል ለማድረግ ማለት ነው። ስለዚህ ነገርያው የመንግስት ወይም የሪል ስቴቶች ወይም የግል ተቋማት ጉዳይ ብቻ ሳይሆን የሀገር ጉዳይ በመሆኑ ይሰራበታል፣ ትኩረት ይሰጥበታል ብዬ አምናለው። ሞዴላችንም መሰረት ያደረገው እዚህ እምነት ላይ ነው። ከዚህ አኳያ ይቀንሳል የሚል አቋም ነው ያለን ግን ያሱሺ እምነታችን ወይም ደሞ አቋማችን ሊሆን ይችላል። በጥናት ያገኘነው ለየት ጨመረ ቢባልስ ምን ሊፈጠር ይችላል? ለዛም አስፈላጊው መጠባበቂያ ተይዞ ነው። በቀላል ካልኩሌሽን ብንሰራ ኪ ሃውሲንግ ባለሶስት መኝታ ቤትን ለአንድ ተመዝጋቢ የሚያስተላልፍበት ዋጋ ለምሳሌ ባለሶስት መኝታ ቤት ከሁለተኛ ዙር ጀምሮ ለተመዘገቡት በ85 ካሬ ቢሰራላቸው 85 ሲባዛ በ36500 ብር። ይሄ ኪ ሃውሲንግ ፋይናንስ ሶሉሽን ቤቱን አስገንብቶ የሚጨርስበት ያ ሰው ደግሞ በ30 ዓመቱ ውስጥ ለኪ የሚከፍለው ሳይታወቀው በወር 3500 እያደረገ ቤቱን ከተረከበ በኋላ 800 እንዳለ ሆኖ ማለት ነው። ሳይታወቀው ቤት እየገዛ ነው ወይም የቤት ባለቤት እየሆነ ነው። ግን ሳይታወቀው እየከፈለ የሚከፍለው ደግሞ ወደ አራት ነጥብ ስምንት ወይ አራት ነጥብ ዘጠኝ አካባቢ ነው። በሁለቱም መሃል ሰፊ ልዩነት አለው። ያ ልዩነት ከፍተኛ ፊልሽ ቢመጣ ኮንሲደር ይደረግበታል። ከዛ አልፎ ተርፎ የቤት ዋጋ ላይ ሌሎች ተጨማሪ የሆኑ ነገሮች ቢፈጠሩ ከዛ ኮንሲደር ይደረጋል እና ይህንን መነሻ ይዘን ነው የተንቀሳቀስ ነው። እርግጠኛውኝ ግን የምናገረው ፈጣሪ እድሜ ይስጠንና ያሳየን በቀጣይ አስር ዓመታትና ከዛ በላይ ባሉት ጊዜዎች ኢትዮጵያ በቤት ዋጋ ውድነት አሁን ካለችበት መሪ እንግዲህ ከዓለም ሶስተኛ ከአፍሪካ አንደኛ መሆን ማለት በጣም አይደለም ማይታሰብ ነገር ነው። እንደ ሀገር ለዛውም እኮ የተበለጥ ነው በኩባና በሶሪያ ነው። ሶሪያ ፈርሶባት ኩባ ደግሞ ኮሚኒስት ይቲክ ባልሳሳት እንደዛ ሀገር ኦር ሶሻሊስት እንደዛ ነች። እና በዛ ሁኔታ ውስጥ ያሉት ሀገሮች ናቸው። ለጥቂት ነው የበለጡ ብይ ነው የማስበው። ከዛ ተርታ ወጥታ የሰው ልጆች ለመኖር የሚመርጧት ለህይወት ርካሽ የሆነባት ርካሽን እንኳን ብንተው ፌር የሆነባት አገርና ከተማ ትሆናለች ብዬ አምናለው። ይሄ የሁላችን ምርብርብ የሚፈልግ ነው። እንግዲህ ከጽሎት ጀምረ እንግዲህ እድሜ ይስጠንና ያሳየናል። የቀረ ሀሳብ ካለ እንደ ኮንክሉሽን እንግዲህ ብዙ ነገር ብለናል። በዚህም ፖድካስት፣ በተለያዩ ማጫጭር ቪዲዮዎች በአካል ተገናኝተን ከተመዝጋቢዎችም ተመዝጋቢዎች ካልሆኑት ጋርም ብዙ ነገር ብለናል። ይህም ፖድካስት ስንጀምር እንግዲህ ከሁለት ዓመት ኦልሞስት ወደኋላ ሄድን እንጅ ወይም አንድ ዓመት ከምናምን በፊት የነበረው ሀሳብ እኛ ጋር ያለውን ነገር መሰንዘር፣ ጥያቄም ካለ መቀበል፣ ለእሱ መልስ መስጠት እንዲመስል ነገር ነው። እና በዚሁ መነሻነት ነው እንግዲህ የዛሬውንም ርዕስ መርጠን ልዩነቱን ለማሳየትም እያወራን ያለ ነው። ይቀጥላል። አሁንም የዚህ ፖድካስት ተከታታዮች የኬት መዝጋቢ የሆኑትም ያልሆኑትም ያላቸውን ጥያቄ ቢልኩልን፣ በዚሁ ፖድካስት አማካኝነት በየሳምንቱ ሀሳባችንን እንደ ኪ ሃውሲንግ ፋይናንስ ሶሉሽን እዚህ ጋር የግል እውቀታችን አይደለም የምናንጸባርቀው፣ የግል አመለካከታችን አይደለም የምንሰነዝረው፣ ድርጅቱንና ሞዴሉን በተመለከተ ያሉትን የውስጥ ጉዳዮች ነው። ከዚህ የምንናገረው ነገር በጠቅላላ የድርጅታችን አቋም ነው። ድርጅታችን ሀሳብ ነው ማለት ነው። ሰው ይሄን ጥያቄ መጠየቅ ይቻላል። ምናልባት ፖድካስቱ በተለየ መንገድ እንዲሄድ እና የተለየ ሀሳብ እንድናነሳ ደግሞ ከተፈለገ የሀሳብ ገደብ የለው። ምንም ሀሳብ ይነሳ ከቤት ጋር አገናኝተን እናወራዋለን። ከቤት ጋር የማይገናኝ ጉዳይ አለ ብዬ አላስብም። ሁሉም ጉዳይ ከቤት ጋር ይገናኛል ማለት ነው። ቤት የሌለበት ቃል እስከሌለ ድረስ ደግሞ ሀሳቦችን እንሰበስባለን። ይሄ ነው። በስተመጨረሻ ኪ ሃውሲንግ ፋይናንስ ሶሉሽን የመስራቾቹ አይደለም። ኪ ሃውሲንግ ፋይናንስ ሶሉሽን የሰራተኞቹ አይደለም። ኪ ሃውሲንግ ፋይናንስ ሶሉሽን የተመዝጋቢዎቹ ነው፣ የቤት ፈላጊዎች ነው። ስለዚህ ድርጅታቸው ነው። ድርጅታቸውን እንደራሳቸው ድርጅት እንግዲህ አሁን የራሱን ድርጅት አንድ ሰው የሚመራበት መንገድ አለ፣ አደለ? እንዲመሩበትም ፍቃዱን እንጭምራለን። ያው የሚመሩት በሀሳብ ነው። ሀሳቡን ወርውራው ማለት ነው። ይህን ነው ምለው። ለነበረ ቆይታ ከኔ ጋር በጣም ነው አመሰግናለሁ። ውድ ተመልካቾቻችን፣ ለዛሬው ሳምንት የነበረው ቆይታ ይህንን ይመስል ነበረ። ስለምሰጡን ሀሳብና አስተያየት ከልብ እናመሰግናለን። በቀጣይ ሳምንት በአዲስ ሀሳብ ከእናንተ ጋር ቆይታ የምናደርግ ይሆናል። እስከዛው ቸር ሰንብቱ። ሳምንታዊ አዳዲስ መረጃ እንዲደርሶ የደውል ምልክት መጫ እንዳይረሱ